ቁርአናዊ የሆነ ህይወት እንዲኖረን እና በቁርአን የተቃኘ በቁርአን የታነጸ ማህበረሰብ ለመፍጠር ምን ያስፈልጋል? የሚለውን ተጨባጮች ለናሙና ያክል ለአንኳርነት እየተዳሰሰ ያለበት ፕሮግራም ነው። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ከእኛ ጋር በመሆናችሁ ብዙ ቁም ነገሮችን እንደምታተርፉ ባለሙሉ ተስፋንን

ለአላህ ስብሓነወተዓላ ባደረገለህ ፀጋ ኒዕማውን አስተውለ አስተውለ አውጥታ ወርዳ አገናዝበህ አላህን የምታመሰግንበት በብዙ መልኩ የምትገልፀው ነው። በምላስ አላህን ማመስገን አለ፣ ሽኩር ማድረስ አለ። አላህ የሰጠን ነገር አላህ ባዋል አላህ እንድታውለው በፈቀደው ቦታ ላይ ማዋል ሽኩር ነው። በጥቅሉ አላህ ባዘዘህ ቦታ ተገኝተህ ከከለከለህ ቦታ ደግሞ መራቅ። በራሱ ሹክር ነው። እና በብዙ መልኩ ሊተገበር ይችላል። ሹክር ሁልጊዜ በምላስ ብቻ ድማ አብዛኛው በምላስ ከሚተገበረው ይልቅ በአካል መተግበሩ ይበለጠ ጎላ ይላል። ሐምድ ግን በምላስ ነው። ብዙ ጊዜ አልሐምዱሊላህ ብለን ስንል አላህን ስናመሰግን ከዝክር አይነቶችም ጭምር ነው። አልሐምዱሊላህ ስንል ከዝክር አይነቶች ውስጥ አላህን ምናመሰግንበት የዝክር ቃል ሆኖ በቁርኣን ይቀረበልን አልሓምዱሊላህ ነው። ስብሓነላሂ ወቢሓምዲሂ አላህ ራሱ በቁርኣን ብዙ ቦታ አልሓምዱሊላሂ ረብል ዓለሚን። ያ ይሄ እንደ ጥቅል ሐሳቡን ስናገኘው አንገብጋቢነቱን ወሳኝነቱን ለማጉላት ያህል ደግሞ አላህ ሱብሓነሁ ተዓላ ትእዛዝ ነው ዒባዳ ነው። አላህን ማመስገን ዒባዳ ነው። አላህ ሱብሓነሁ በቁርኣን ሲል ወሽኩሩ ኒዕመተ ላሂ ኢንኩንቱም እያሁ ተዕቡዱን ይላል። ወሽክሩ ኒዕመት ላህ ኢንኩንቱም እያሁ ተዕቡዱን፣ አላህን በብቸኝነት የምትገዙ ከሆነ አላህን አመስግኑት ይላልማ። በሰጣችሁ ጸጋ በሰጣችሁ ኒዕማ አላን ልታመሰግኑ ይገባል ነው። ኢንኩንቱም እያሁ ተዕቡዱን፣ አላህን የሚያመልክ ሰው አላን ያመሰግናል። አላን ማያመልክ ሰው አላን አያመሰግንም። አላን የሚያመልክ አላህ ለሱ የሰጠውን ጸጋ ያውቀዋል። አላህን ማያመልክ ሰው አላህ ለሱ የሰጠውን ጸጋ አያውቀውም ማለት ነውና አላህን ልናመሰግነው ይገባል። ትእዛዝ ነው። ወሽኩሩኒ ወሽኩሩ ኒዕመት አላህ ለናንተ ወላችሁ ጸጋ አመስግኑ ይላል። ማመስገኑ ከዒባዳ ጋር እያየዘውና አላህን ማመስገን የዒባዳ ዘርፍ ነው። አላህ ስብሓን ወተዓላ አለማመስገን ደግሞ የአላህን ቁጣ ይመጣል። ክህደት ነው። አላሁ በቁርሚላል ለኢንሸከርቱም ሸክርቱም ለአዚዳነኩም ካመሰገናችሁኝ እጨምርላችኋለሁ አለ እና ወለኢን ከፈርቱም አለ። ማመስገንን ከማን ጋር ትይዩ አደረገው? ከክፍር ጋር ከክህደት ጋር ነው ትይዩ አደረገው። አሁን ይህን በደንብ ለማጉላት ያህል አላሁ በቁርሚላል ሱረቱል ዋቂዓ ላይ ወተጃአሉነ ርዝቀኩም

ከባሪያዎቼ ከእኔ ውስጥ አምኖ ያነጋለ ክዶ ያነጋለ ብሎ አሉ። ስለዚህ ያምኖ ማነው ሙጢርና ቢፈድሊላሂ ወረሕመቲህ ዝናቡ ዝነበልን በአላህ ትሩፋት ነው፣ በአላህ እዝነት ነው ብሎ አላህን ያመሰገነ ኒዕማውን ወደ አላህ ያስጠጋ በአላህ ያመነ ተብሎ የተገለጸው አማኝ ተብሎ። ለምን አላህን አመስግኗል፣ ወደ አላህ አስጠግቷል። ይህን ዝናቢ ዘንድ መንካለ ሙጢርና ቢነውኢ ከዛ በዚህ ኮከብ ነው የዘነበልን፣ የዚህ ጨረቃ ወር ዝናብ የሆነልን፣ የዚህ ወር ዝናብ አላህ ምንም ድርሻ እንደሌለው አድርጎ ወደ ሌላ አካል ያስጠጋውን ደግሞ ይህን ካፊሩን ቢ በአላህ ክዶ ነው ያነገዋሉ። ስለዚህ አላህ ስብሓነ ወተዓላ ለእኛ የሰጠንን ጸጋ፣ ንዕማ መልካምን ነገር ማስጠጋት አለብን ወደ አላህ ነው። ማመስገን አለብን አላህ ነው፣ ከአላህ ነው ያገኘነው፣ አላህ ይመስገን ልንል ይገባሉ ይህን አለማድረጋችን ደግሞ ወደ ኩፍር ከኩፍር ጋር እየቀረበ ከባድ ወንጀል ነው ማለት ነው። በሌላ በቁርኣን ቅጽ አላ ደግሞ ይወቅሳል፣ ማያመሰግኑትን ይወቅሳል። ምን ይላል? ወቀሊሉ ምን ዒባድ የሸኮር ይላል። ከባሪያዎች ውስጥ እንን የሚያመሰግኑኝ ጥቂቶቹ ናቸው ይላል። አብዛኛው ሰው ምንድን ነው አላህን አያመሰግን ማለት ነው። ራሱን ከፍ ያደርጋል፣ ሌላን ያመሰግናል። እርስ ሰዎች በአላህ ጸጋ ሰዎች እርስ በሳቸው ይመሰጋገኑበታል አላህን ግን መሰገን አታገኝም። ሐቂቃ ነው። በለ ወላሂ ብዙ ቦታውን በተለይ ትላልቅ ፕሮግራሞች የሆነ ምርቃት ፕሮግራም ተብሎ ምናምን ተብሎ የአላህን ምስገና አታገኝም። አንዳንድ ፕሮግራም ምንም አላህ ሳይመሰገን የሚያልቅ ፕሮግራም አለ። አንዳንድ ፕሮግራም ሰዎች ከተመሰገኑበት አንጻር አላህ የተመሰገነበትን ፈልግ ላውጣ በተል ዓስር ፐርሰንት አይሆንም አብዛኛው ሰዎች ነው እርስ በስ እስላማዊ የሆኑ ፕሮግራም እኮ ነው። እስላማዊ የሆኑ ፕሮግራሞች መስጊት ተሰብስበው በእስላማዊ አጀንዳ ተሰብስበው እርስ በርስ መሰጋግነው ኡስታዞች ተመስግነው፣ ተመስግኖ፣ ሼኾች ተመስግኖ፣ ተማሪ ተመስግኖ፣ ወላጆች ተመስግነው፣ ኮሚቴ ተመስግኖ፣ ምናምን ተመስግኖ አላህን እንደው አልሐምዱሊላህ የምትል ቃል ከወጣች ጥሩ ነው። ግን በትክክል በቃ ይህ ሁሉ የሆነው ከአላህ ነው ምን ልልብ

እናንተ አምናችሁ አላህን ምታመሰግኑ ከሆናችሁ ይላል አላህ ሱብሓነሁ ወተዓላ አላህን ደግሞ የሚያመሰግኑትን ባሪያዎችን ደግሞ አላህ ያመሰግናል ፈዝኩሩኒ አዝኩርኩም ወሽኩሩኒ ወላ ተክፍሩን አስታውሱኝ አስታውሳቸዋል አመስግኑኝ አትካዱብኝ ይላል ላ ብዙ ቦታ ሽኩርን ከኩፍር ጋር የሚያያይዘው አላህ ሱብሓነሁ ወተዓላ እና በጣም ወሳኝ ርዕስ ነው በሌላ ቁርኣን አንቀጽ

ነቢለ ሱለይማን ያሁሉ አለም ሁሉ ተከፍቶላቸው ምን ነበሩን? ሀዛ ሚን ፈድሊ ረቢ ሊየብልወኒ አሽኩሩ አማክፉር ይሄ ከአላህ የመጣ ትሩፋት ነው። ቃላ ሳ ሁን እኛ የምንመሰጋገንበት ነገር ማ ከየት ነው የመጣው? ከአላህ። መመስገን ያለበት ማን ነው? አላህ። በሐቂቃ ማት ነው የሲምቦል ከምላስ ምን ብቻ አይደለም ከቀልብ መመስገን። ሚሀዛ ሚን ፈድል ረቢ ይሄ ከጌታ የመጣ ትሩፋት ነው። የመጣውም ደግሞ ለምንድን ነው ሊፈትነኝ ነው ፈተናው በማለፊያ ምንድን ነው አሽኩሩ አም አክፉር አሁን ከኩፍር ጋር ተያዘያች አመሰግናለሁ ወይስ እክዳለሁ ምንድን ነው ኩፍር ማለት እኔ ያመጣሁት በጉልበቴ በልፋቴ በትግሌ በምናምን ወጥቼ ወርጄ ደክሜ ለፍቼ ይህ እ አንተ ባትሆን ኖሮ ማንም አያሳካሁን እንደ አንተ ነው ሁሌ አላህ ተረስቷል ላ አላህ ነው ወይስ እኔ ነኝ እኔ እኔ እኔ እኔ እላለሁ? ወይስ ካላህ ይሄ ሊፈትነኝ ነው እና ስለዚህ ምን አደርጋለሁ ነው እያሉ ያሉት፣ አላህን አመሰግናለሁኝ፣ ወደ አላህ እመለሳለሁ ነው። አላህን በማመስ አላህ መመስገንን በጣም ይፈልጋል። በምስጋና ቀልድ የለም አላህ ዘንድ። አላህ መመስገንን ዒባዳ አድርጎታል፣ አዞበታል። ያላመሰግኑትን ወቅሷል፣ ያመሰግኑትን አወድሷል። አለመመስገንን አላህን አለማመስገን ከኩፍር ጋር እያይዙታል። ቀልድ አይደለም፣ ዒባዳ አድርጎታል። በፍጹም ወሳኝ ሆኑሞ ጎላ ብሎ የሚታይለህ በቀን ዋጅብ ሰላት ጊዜ በዋጅብ ሰላት ብቻ አስራ ሰባት ጊዜ ምን እንላለን? አልሐምዱሊላሂ ረብል ዓለሚን በግዴታ በግዴታ። በሱና ሰላት ሲጨመር ስንት ያመሰገነ ነው? በጣም ወሳኝና አንገብጋቢ መሆኑ ነው የሚያሳየው። ያለውን ተጨባጭ ደግሞ በተለይ ኢትዮጵያውያን አረቦች ይሻላሉ። አላህን ማመስገን በትንሽ በትልቁ ያመሰግናሉ። ሀቂቃ እኔ በሰማሁት እኔ በገጠመኝ ይሄ አይደለም ያ ዘፋኝ የተባለች ባዶ ብጥፍንት ትብላለችው አላህን ማመስገን በምስጋን በምንስበው ማት ነው። ከኛ ሪሳለ ልሓላቸው ተላምዱታል። ምላሳቸው ለምዱታል። አላህን ማመስገን ሲያድጉ በህፃነታቸው ለምዱታል። ማኅበረሰቡ ውስጥ ተለምደዋል አድጓል። ምን ከማን ጋር መሳስሏል መሰለው ከኛ ኢትዮጵያ ውስጥ ካሉ ሙስሊም ካልሆኑ ሰዎች ጋር ሙስሊም ያልሆነ ኢትዮጵያ ውስጥ ያለ ማህበረሰብ በትንሽ በትልቁ የሚያመልከውን ነገር ያመሰግናል። አልገጠማችሁ በትንሽ በትልቁ እንደምናደርግ ብትለው፣ ሙስሊም ከሆነሳ ደህና ነው የሚል፣ ሌሎቹ ግን ተመስገን ነው። እኛ ጋር የለም አላህን ማመስገን የለም የለም ማለት ይቀላል። ከባድ ነው ሀቂቃ ነው የሚል ምላሳችን ላይ ጠፍተዋል። አስጠፍተውብን ይሁን ብዬ አስባለሁኝ። አላህ ከጥላቻ የመጣ አይደለም። አላህ እንወደዋለን፣ እናመልከዋለን፣ እናምንበተዋለን ግን አናመሰግነውም። ለምንድን ነው ልምዱን ለመነጣ ነው ነው ቁርኣን ላይ ኖሮ ቁርኣኑ እየቀራን ቁርኣኑ እያስተማረን ሐዲሱ እያስተማረን እንዴት ነው ልምድ ያላደረግነው? እንዴት ቁርኣንም በህይወታችን እንዴት ነው ያለመጣ ነው? ለምን ጠፋክኛ ህይወት ውስጥ አንድም እንዳናመሰግን ተደርገን ይሆናል። ለነገሩ መስጂድ መሰራት ተከልክለን ሰላት ተከልክለን፣ ኒቃብ ሂጃብ ተከልክለን፣ አሁን ድረስ ክልከላዎች አሉ። እስላማዊ ማንነታችን ጎላ ማድረግ የተከለከልነው ክልከላ ተጽዕኖ አሳድሮብናል ብዬ አምናለሁ። ለምን ማመስገን ምላስ ነዋ። በምላስም አሁን አስተማሪ ትምህርት ሲግባ ልጆች እንደመናደራቸው መርሱ ምንድን ነው የሚታወቀው? ነው ከዚህ ውስጥ አልሐምዱሊላህ የሚል ተማሪ አይኖሩ ጥቂት ካለሳ ካልብ ደግሞ ያፈራል። ፖለቲከኛ ሁሉ አልሐምዱላ ይሰምታ ፈጣሪ መስገን ይላል። ሌሎቹ እንዳይቆጡበት እንዳይቀፉበት ነው። ስብሓንላ አልሐምዱሊላ አይልም፣ ወሽክሩ ሊላ አይልም። ስጋት ስላለ ሰዎቹን ስለሚፈራ እኮ ነው። እቤት ሲገባ እኮ ሊል ይችላል። ብቻውን ሲሆን ሊል ይችላል። መድረክ ላይ ገናኝ ሌሎች እሳ ግን ማለት አይደለም። ጆሮ እስኪዘለውቀት ድረስ ይደጋግሙታል። ያመልኮበትን ነገር ሲያመሰግኑ ቅዳቱ ከና ይዘ ይህ ምንድን ነው የሚያሳይ? አንድም ከቁርኣን ተርቢያ ከቁራን አስተምሮት በትል በምስጋና ርዕስ በጣም ርቀናል። ሁለትም ደግሞ በእምነታችን ዕዛ የለን በእምነታችን ላይ ኮንፊደንስ ኩራት የለንም። ይህ ደግሞ እንዳ ምንድነው ተብሎ ሲባል ሰበቡ የአፀዎቹ ዱላ ሊሆን ይችላል። የአጼዎቹ ማሸማቀቅ ሊሆን ይችላል። የእነሱን የበላይነት ጭኖውብን የእኛ እንድናፍርበት መደረጉ ሊሆን ይችላል። ግን ይህ ድሮ አለፈ፣ በቃ አልፏል። የማንነት ቀውሱ ያበጋል፣ አብቅቷል። ስለዚህ አሁን መጪውን ትውልድም እናንጽ፣ እኛ ደግሞ ሞዴል እየሆን አላህን ማመስገን እናምሳለሁ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ካሜራማኖች ሰዓት አልቋል እያሉ ነበር፣ ነገር ግን ሓሳቡ እንዳይቋረጥ ስለፈለኝ ነው። አላህ ስብሓነሁ ወተዓላን ማመስገን ያግራልን በሀገራችን ላይ ያለ ትልቅ ችግርና ሁላችንንም የተጠናወተን ችግር ነው፤ ይሄ አይዴንቲቲ ክራይሲስ የሚሉት ወይንም ደግሞ የማንነት ቀውስ። ትንሽ ከእምነታችን ጋር ያለው ችግርም ስላለ ይመስለኛል። እርስዎም ከስርዓቱ ጀምሮ ማህበረሰባችን አላህ ሱብሓነሁ ወተዓላ እንድህ ብሎ አልሐምዱሊላህ፣ ረብል አለሚን፣ አላሁ አክበር ለማለት በተለያዩ ሚዲያዎች ላይ አንዳንድ ሙስሊሞች እንደው የሆነ መስሪያ ቤት ላይ ለናሙና ያክል እንኳን ኃላፊ ሲሆኑ ከኖርማል ስራቸው ተሸጋግረው ትንሽ ከፍ ሲሉ ያፍራሉ። የአላ ስብን ሼክ ሁኑ ከሌላ ጋ ካለ አልሐምዱላ ይጠቀም። ይሄ ደግሞ የባሰ ነው እና በተለያዩ የሙስሊም መድረኮች ከዛም አልፈን ደግሞ ሼክና ሁኑ እንዳነሱት መስጂድ ውስጥ ትልልቅ ፕሮግራም ላይ አላህ ሳይመሰገን ማን ሊመሰገን ነው? አላህ ሳይመሰገን

አላህን ብቻ ሳይሆን አላህ እኮ ውለታ የዋለን ሁሉ እንድናመሰግን ነው የሚነግረን። አንሽኩርሊ ወሊዋሊደይከ ኢለየል መሲር ይላል። እኔን አመስግለኝ ስለፈጠርኩህ፣ ስላኖርኩህ፣ ስላስገኘሁህ እዚህ ዱኒያ ላይ ወሊዋሊደይከ ለአባት ለእናትህም አመስግን። የእነሱ ምስጋና መዘንጋት የለበትም፣ ለመፈጠርህ ምክንያት ስለሆኑ። እንደገና ደግሞ አንተ ደካማ

ውዱ ብሎ አዞኋል ይችን ውለታ ውየልሃለሁኝ። ነገር ግን አጠቃቀሟንም ሕጉን ማንዋል ብለውታል። ሼኽ መሐመድ አሁን ያለንበትን ርዕስ ቁርኣን የሕይወት ማንዋል ነው ብለውታል አይደል? አሁን በሕይወት ማንዋልህ ውስጥ ይቻይን ተሰጥተሃለች። ጸጋናት ጸጋነቷን አስታውስ፣ ጸጋነቷን የሰጠህን ጌታ አመስግን። ግን ደግሞ አጠቃቀሟን

ከፉ ጥር ፈላጊ አይደለም። የአንተ ጌታ የሁሉ መጠጊያ፣ የሁሉ መሸሻ የሆነ አስተማማኝ የሆነን ጌታ ነው የምታመሰግነው። እንዲህ አይነት ጌታን ማወቅህ፣ እንዲህ አይነት ጌታን ማምለክህ፣ ይህ እንድታመልክ እንድታውቅ መደረገህ፣ ከአንተ ምን ይጠበቃል? እንድታመሰግን ይገባል። ለዚህ ነው አላህ ሱብሐነሁ ወተዓላ በቁርኣን ምን ይለናል? ቁል ቢፈድሊላሂ ወቢረሕመቲሂ

ትልቅ አላ ረሕመት ፈድል ነው። በዚህ ተደሰቱ። ይህን ደስታ በምድር ምገልፀው አልሓምዱላ ፈለከ ልሓምዱ ላ ሃደይተና ልእስላም የጀነት ሰዎች ጀነት ከገቡ በኋላ ምድር ቢሉት ሚላሉ አልሓምዱ ላ ለ ሃዳና ሊሃዳ ወማ ኮና ሌና ህተድያ ለውላ ሃዳና ላ አሁን ጀነት ምንገባበትን መንገድ አላ በአዱንያ ባያሳውቀን እስላምን ባይሰጠን ተውሂድን ባይሰጠን ቁርኣን ሐዲስን ባይሰጠን የነቢዩ እመት ባያደርገን በሱ መንገድ እንድንጓዝ ዋህዩን ባያወርድን ንሩ ለዚህ ባል ደረስ ነበረ። ረሕመቱ እዝነቱ ፈድሉ ትሩፋቱ ንለዚያ በቃ በቃ ምን እናደርጋለን? ምናደርገው ምን ብቻ ነው አልሐምዱሊላህ። ስለዚህ ሙስሊም መሆን ትልቅ አላህ ፀጋ ነው። ሙእሚን መሆን ትልቅ አላህ ፀጋ ነው። ስለዚህ የአላህን ፀጋ ሐቁን ለመወጣት ሁል ጊዜ ኢማሙ ሻፊኢ ረሂመሁላህ እንዲህ ብለዋል ይባላል

አላህ የማመስገን ስጦታ ነው የሰጠው፣ ነው የማመስገን ንዕማን። ማመስገን ራሱ ምን ይፈልጋል? መወፈቅ ይፈልጋል። ስለዚህ እንዳመሰገንህ ላደረከኝ ጌታ አልሐምዱልላህ። ማመስገን አንተን ማመስገን ለወፈከኝ ጌታ ምስጋና የተገባ ይሁን። እስከዚህ ድረስ ነው አላህ መመስገን ያለበት። አላህን ያመሰግኑት። መርሀባ ባረከላሁ ፊኩም ጀዛክሙላህ ኸይር ኺታሙሁ ሚስክ ነው ያደረጋችሁት። መጨረሻ ላይ የኢማሙ ሻፊኢ ንግግር በጣም ደስ የሚል ነው። አላህ ሱብሃነሁ ወተዓላን ማመስገን ራሱ ለማመስገን እንደገና የአላህ ሱብሃነሁ ወተዓላ ተውፊቅ እንደሚያስፈልግ የገለጻችሁበት ሁኔታ ነው ያለው። ማመስገን ያስፈልጋል ነው የሚለው ባረከላሁ ፊኩም ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ፕሮግራማችን ስለ ሹክር ነው።